ሰላም ጤና ይስጥልን፣ እንደምናላችሁ ወዳጅ አድማጭ ተከታታዮቻችን፣ ለዛሬ ያሰባሰብናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምግባሩ ከበደ ነኝ። በመጀመሪያ ግን አርዕስተ ዜናዎቹን የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ አቡነ ማቲያስ በሀገራችን ሰላም እንዲሰፍን ጦርነት፣ መፈናቀል እንዲቆም ችግሮች በእርቅ መፈታት እንዳለባቸው በሰላማዊ መንገድ እንዲፈቱ በማድረግ ረገድ የበኩላችንን መወጣት አለብን ሲሉ ጥሪ አስተላለፉ። በሰሜን ኢትዮጵያ ትግራይ ክልል ከባድ ዝናብ ጥሎ ዛና በተባለ አካባቢ በገጠመ የመብረቅ አደጋ ሰዎች ሞቱ። በኦሮሚያ ክልል ምዕራብ ሸዋ ዞን ኑኖ ወረዳ ታጣቂዎች በፈጸሙት የጭካኔ ግድያ በርካታ ሰዎች ተገደሉ። ዩጋንዳ ውስጥ ደረሰ በተባለ የተሽከርካሪዎች ግጭት በርካታ ሰዎች ሞቱ። በጋዛ በተፈጸመው ጥቃት ሳቢያ በገጠመ የጤና ቀውስ ክፉኛ የጋዛ ሰርጥ ሕዝብ በጉዳት ላይ እንደሚገኝ የዓለም የጤና ድርጅት ዳይሬክተር አስተነቀቁ የሚሉ ዜናዎችን አካተናል ጤና ይስጥልን በድጋሜ እንደምናላችሁ ውድ አድማጭ ተከታታዮቻችን አሁን በቀጥታ ወደ ዜናዎቹ በአገራችን ኢትዮጵያ ጦርነት መፈናቀሉ ቀርቶ ሰላም እንዲሰፍን አገራችን ካለችበት ማጥ ውስጥ ለማውጣት ሁላችንም የበኩላችንን ድርሻ ልንወጣ ይገባል። መፍትሄ ያላገኙ በየአካባቢው የሚታዩ ግጭቶችና ጦርነቶች እንዲገቱ በማድረግ በእርቅ መፍትሄ እንዲያገኙ በቁርጠኝነት መረባረብ ይሻል ሲሉ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ማትያስ ጥሪ አቀረቡ። በኢትዮጵያ እየታዩ ያሉ ግጭቶች በማስቆም ሰላም የሚመጣበትን መንገድ መፈለግ ይሻል የሚሉት አቡነ ማትያስ መፍትሄ ያልተገኘላቸው ችግሮች በሰላማዊ መንገድ በእርቅና በይቅርታ እልባት ማግኘት አለባቸው ሲሉም ተናግረዋል። በአገራችን አሁን ያለው ተጨባጭ ሁኔታ በጣም አሳሳቢ ደረጃ ላይ ደርሷል የሚሉት አቡነ ማትያስ ለዚህ ደግሞ ዘላቂ መፍትሄ ማፈላለጉ የግድ ይለናል ሲሉም አክለዋል። ለችግሩ ዘላቂ መፍትሄ ካልተገኘለት በቀር አገራችን በከፍተኛ አደጋ ውስጥ ትገባለች። እኛም ውስጡ ያለነው ሰዎች መግባታችን የማይቀር ጉዳይ ነው ብለዋል። ለዚህ ደግሞ መፍትሄው በሰላማዊ መንገድ ችግሮችን ማርገብ ይሻላል ሲሉም ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጳጳስ አቡነ ማትያስ እንዳሉት በአገር ውስጥ የሚታዩና እየታዩ ያሉ ግጭቶች መፍትሄ መቋጫ እንዲያገኙ መፈታት ያለባቸው ችግሮች ካሉም በእርቅ ለመፍታት እድል ይሰጣቸው ሲሉ ጥሪ አቅርበዋል። አክለውም ሊቀ ጳጳሱ እንዳሉት መንግስት አገራችን የገባችበትን ውስብስብ ማጥ ውስጥ እንድትወጣ በማድረግ ረገድ የበኩሉን ድርሻ መወጣት አለበት ሲሉ ተናግረዋል። ለችግሮቹ ሁሉ መፍትሄ የሚሆነው በእርቅ ነገሮችን ፈቶ ለእርቅ በሮችን ከፍቶ ጦርነት እንዲቆም በማድረግ በእርቅ በጠረጴዛ ዙሪያ ችግሮች እንዲፈቱ እድል መሰጠት አለበት በማለትም አሳስበዋል። አገራችን ከምንም ጊዜ በላይ የማይገባ ውጥንቅጥ ውስጥ ያለችበት ሁኔታ እጅግ አሳሳቢ በመሆኑ ከዚህ ለመላቀቅ ደግሞ መንግስት ቁርጠኛ መሆን አለበት ሲሉም ተናግረዋል። በአሁኑ ተጨባጭ ሁኔታ የሚታዩ ችግሮች መፍትሄ ማግኘት አለባቸው ያሉት አቡነ ማቲያስ ግጭቶችን አስቁመው ችግሮችን በውይይትና በድርድር ለመፍታት የወንድማማቾች እልቂት የሚቆሙበትና የሰላም እርቅ እድል ቅድሚያ እንዲሰጠው በማድረግ ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቀርበዋል በሰሜን የአገራችን ክፍል በሚገኘው በትግራይ ክልል በሰሜናዊ ምዕራብ አካባቢ በሚገኘው ዛና በተባለ በሚጠራው ወረዳ በድንገት በጣለው ከፍተኛ ዝናብ ተከትሎ የመብረቅ አደጋ አጋጥመዋል። በትግራይ ክልል ዛና ወረዳ ደረሰ በተባለ የመብረቅ አደጋ ሳቢያ አራት ሰዎች ሕይወታቸው ሊያልፍ ችሏል። በአደጋው ሕይወታቸው ያለፈው ያለፈው ከአራቱ ሶስት ሰዎች የአንድ ቤተሰብ አባል እንደነበሩም ተነግረዋል። የሕዛና ወረዳ አስተዳዳሪ አቶ ሙላቴ ሀድጎ እንዳሉት ከጣለው ከባድ ኃይለኛ ዝናብን ተከትሎ የደረሰው የመብረቅ አደጋ እጅግ አስፈሪ እንደነበረ ገልጸው የአራት ሰዎች ህይወት በዚሁ አደጋ ህይወታቸው ማለፉን ተናግረዋል። በአደጋው የሞቱት ከአንድ ቤተሰብ አባላት ውስጥ አባት፣ እናት እና አንድ ወንድ ልጃቸው መሆኑም የዛና ወረዳ አስተዳዳሪ አቶ ሙላቴ ገልጸዋል። ከአንድ ቤተሰብ በተጨማሪ አንድ ሌላ ግለሰብም በመብረቅ አደጋው ህይወቱ ሊያልፍ መቻሉን አቶ ሙላቴ አክለዋል። ጥቅምት 11 ቀን ማክሰኞ ምሽት በጣለው ከባድ ዝናብ የመብረቅ አደጋ እንደተከሰተ አቶ ሙላቴ አረጋግጠዋል። ከቀኑ አስራ አንድ ሰዓት ገደማ መጣል የጀመረው ከባድ ዝናብ እስከ ምሽቱ ሶስት ሰዓት ድረስ የዘለቀ እንደነበረ የሚናገሩት የወረዳው አስተዳዳሪ አቶ ሙላተ በወረዳው በሚገኙ ሁለት ቀበሌዎች በሀድነትና በማይለሚ ቀበሌ የመብረቅ አደጋ መድረሱንም ገልጸዋል። በኦሮሚያ ክልላዊ መንግስት በምዕራብ ሸዋ ዞን ኖኖ በተባለ ወረዳ በርካታ ቁጥር ያላቸው ነዋሪዎች በታጠቁ ታጣቂዎች ተገደሉ። በምዕራብ ሸዋ ዞን ኖኖ በተባለች ወረዳ ውስጥ ታጣቂዎች በፈጸሙት ጥቃት ቢያንስ አስራ ሁለት የሚሆኑ ንጹሐን ተገለዋል። ከዚሁ ጋር በተያያዘ ደግሞ የጸጥታ መንግስት ኃይሎች የመንግስት የጸጥታ ኃይሎች ፈጸሙት በተባለው ሌላ ጥቃት ደግሞ ቢያንስ ሀያ ሁለት ንጹሐን እንደተገደሉ የአካባቢው ነዋሪዎችና የከተማው አስተዳደር ተናግረዋል። ታጣቂዎች ናቸው ያልታወቁ ታጣቂዎች ናቸው የተባሉት ታጣቂዎቹ ወደ ኑኖ ወረዳ የገቡት እነዚህ ግለሰቦች በጉራጌ ዞን በኩል አድርገው ወደ ምዕራብ ሸዋ ዞን በማቅናት ወደ ኑኖ ወረዳ በመዝለቃቸው የሰው ሕይወት ሊያጠፉ እንደቻሉም ተነግሯል። እነዚህ የታጠቁ ግለሰቦች ጥቃቱን ፈጽመው ከተሰወሩ ኋላ ግን የመንግስት የጸጥታ ኃይሎችም ወደ አካባቢው በመሰማራት ከባድ እርምጃ በአካባቢው ለመውሰድ መጀመራቸውን የወረዳው አስተዳዳሪ አቶ ወንዳፍራሽ ሉሌሳ ተናግረዋል። ጥቃቱ ተፈጸመ በተባለ በዝች ወረዳ የጥቃቱ አድራሾች የጉራጌ ዞንን ተሻግረው የገቡ የፋኖ ታጣቂዎች ናቸው በማለት አስተዳዳሪው ከሰዋል። የወረዳው አስተዳዳሪ ያክለውም እንዳሉት የፋኖ ታጣቂዎች በወረዳው ውስጥ ዘልገው የገቡት ቅዳሜ ምሽት አካባቢ መሆኑን ገልጸው ታጣቂዎቹ የፈጸሙት ግድያና ጥቃት ከባድና አሰቃቂ ጥቃቶች በነዋሪዎች ላይ ማድረሳቸውን አክለዋል። ሌላው የአይን እማኝ ነኝ ያሉ የወረዳው ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁት ግለሰብ ደግሞ የታጠቁ ሰዎች ወደ ወረዳቸው የገቡት በጉራጌ ዞን በኩል አድርገው በወረዳው በሚገኙ አካባቢዎች ዘልቀው በመግባት ንጹሐንን ፈጅተው ሕፃንን ጨምሮ በርካታ ሰዎችን መጨፍጨፋቸውና መሰወራቸውን ነው የገለጸው። ወደ ውጭ ዜናዎች እናልፋለን። ዩጋንዳ ውስጥ ደረሰ በተባረ የትራፊክ አደጋ አርባ ስድስት ሰዎች መሞታቸው ተነገረ። በዩጋንዳ በአንድ ከተማ ውስጥ በርካታ ተሽከርካሪዎች ተጋጭተው ከባድ አደጋ አድርሰዋል። የአደጋው መንስኤ በውል እስካሁን ባይታወቅም ቅሉ የአንድ ተሽከርካሪ በተቃራኒ አቅጣጫ በመጓዙ ምክንያት እንደነበረ አውቶቡሶችን ላይ ግጭት በመፈጠሩ ነው ሲሉ የአካባቢው የአይን እማኞች ተናግረዋል። የትራፊክ አደጋው የደረሰው በካምፓላ ዩጋንዳ ጉሉ አውራ ገዳና ላይ እንደነበረም የሀገሪቱ ባለስልጣናት ተናግረዋል። በዚህ ደረሰ በተባለ አደጋ ሞቱ የተባሉ ሰዎች ስልሳ ሦስት መሆናቸውን ባለስልጣኑ ገልጸዋል። ነገር ግን የካምፓላ ፖሊስ በአደጋው የተጎዱትን ሰዎችን በሚያሰባስብበት ወቅት ላይ ከሞቱት ተጎጂዎች ጋር ሕይወት የነበራቸውንም ተጎጂዎች በማደባለቅ ምክንያት የሟች ቁጥርን ከፍ ሊያደርገው ችለዋል እንጂ ትክክለኛ የሟች ቁጥር 46 ብቻ እንደሆነም ተገልጿል። በጋዛ እየተፈጸመ ያለው ጥቃት የጤና ቀውስ ለትውልድ የሚቀጥል ነው ሲል የዓለም የጤና ድርጅት ተናገረ። እንደ ዓለም የጤና ድርጅት አባባል ከሆነ ጋዛ በጦርነት ምክንያት የገጠማት የጤና መታወክ እስከሚቀጥለው ትውልድ ድረስ የሚዘልቅ መሆኑን ተናግረዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረ ኢየሱስ እንዳሉት በጋዛ ሰርጥ ውስጥ የሚገኝ ሕዝብ ከፍተኛ የሆነ የምግብና የመድኃኒት እርዳታ እንደሚያሻው ተናግረዋል። ምንም እንኳን በሐማስና በእስራኤል መካከል የተኩስ አቁም ስምምነቱ መደረሱን ተከትሎ እስራኤል ለጋዛ ሕዝብ የመድኃኒት እርዳታ እንዲገባላቸው ፍቃደኛ ብትሆን እንኳን ዶክተር ቴድሮስ አድሃኖሚ ገብረ ኢየሱስ እንዳሉት ግን እየገባ ያለው መድኃኒት ለአካባቢው ሕዝብና ለተጎዳው የጋዛ ሰርጥ ህዝብ ከሚፈለገው በታች ነው ሲሉ ተናግረዋል። ዶክተር ቴዎድሮስ አድሃኖም አክለውም እንዳሉት የጤና ቀውሱ የተባባሰ እንደሚሄድና ቀውሱ ደግሞ ለትውልድ ሊተላለፍ ይችላል ብለው ስጋት እንዳላቸው ገልጸዋል። ውድ አድማጭ ተከታታዮቻችን ለሰዓቱ ያሉን አጫጭር ዜናዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።